አሁን ታ አንተ ወንድ አይደለህም ስላለች ሴት ትሆናለህ ሴት አልሆንኩም ግን ወንድ ለምንድን ነው ምንም የተለየ ነገር የለም

ዝም በል እስቲ፣ ቆይ። ለምንድ ነው እንዴት? ተረጋግተህ ቆይ። ሴት ሴት ነው የሚንጨባረጨው እየተወራጨ። አንተ እንደ ወንድ ኮስተር፣ ወንድ

ማን ወንዱ ማን ሴቱ እንደሆነ ማለየት፣ ወንድ መሆኔን ማሳየት ነው ፈልጋለሁ። እናንተ በሌሉበት ነው ለብቻ

ወንድነት ማስመስከር ከፈለግ ይሄ አስረግዘ ነው በቃ ነው ምን